አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የይቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ውዶቼ? ከእኔ ጋር አልሐምዱላ ባላችሁበት ያለ ሀዝነት አይለችሁ እያልኩኝ ዛሬ ደግሞ እሩዝ ደብሮኛል መስራት ዛሬ፣ ስለዚህ እንደምን ምሰራ ዛሬ ቀለል ያለ ምሳ ለመስራት እዚህ ጋ ሻወርማ አዘጋጅቻለሁ ቤት ውስጥ። ያው ሻወርማ ብዙ ሰዓት የውጭውን ያሳየ፣ ቤት ውስጥ ደግሞ እንዲህ በቀላሉ ማዘጋጀት እንዳለብን ላሳያችሁ። ይህን እንደዚህ ቆረጥ ቆረጥ ያደረግነውን በረጃዥሙ ዶሮ አለን ማለት ነው። እዚህ ጋር ደግሞ ተጨማሪ ባለፈው አላሳያችሁ እንዴት እንዳዘጋጅሁኝ ዛህራው ማለት ነው። ዛሬ እስኪ እንዴት እንደምናዘጋጀው አብረን እንይ ማለት ነው። ተከታተሉኝ። እዚህ ጋር እንደ መጥበሻ ላይ እንደዚህ አድርጌያለሁኝ ዶሮ ማለት ነው። ያው የቆራረጠ እስኪ እንደዚህ ወረጃ ይሰሙ ነው። ከዛ ምን

ሌሎች እዚጋ እንቁላል እንደዚህ አዘጋጅቻለሁ። ዛህራውን አጥቤ እንደዚህ አዘጋጅቻለሁ ማለት ነው። አብረን እኔ እዚጋ ፍትል አስወድ እንጠቀማለን ማለት ነው። እዚጋ ትንሽ ለሽታው ማለት ነው። እዚጋ ጫው እንጠቀማለን። ዶቼ እንግዲህ እመትቸዋለሁኝ ማለት ነው። እንቁላል እንደዚህ ስለሚመስል ከዛ ነው እዚጋ እናደርገዋለን ማለት ነው። ከዛ የምንጠቀመው ይሄንን ነው ማለት ነው። ይሄንን እንጠቀማለን ማለት ነው። ከዛ እንደዚህ እናሸዋለን ማለት ነው። ምግቦች እንግዲህ እንደዚህ መስሎልናል። እዚህ ጋር ሻውርማ የሚመስለው ነው ዶሮ። እዚህ ጋር ዘይት ደሞ እየፈላ ነው የዛህራው ማለት ነው። ምግቦች እንግዲህ ዛህራው እንደዚህ በስሏል። እዚህ ጋር ከቸብ አዘጋጅቻለሁ ማለት ነው፣ ለሻውርማ መስሪያ። እዚህ ጋር ብጣጥስ፣ እዚህ ጋር በግ ዶንስ እና ካስ እና ይሄ ዶሮ ነው። እዚህ ጋር ሙከለል እና ሐለቢ ነው አለኝ፣ ሶሳት ደሞ እዚህ ጋር ከቸብ ነው፣ ወይ እዚህ ጋር ነው ቁርጥ አለኝ ማለት ነው። ስለዚህ ከወደዳችሁት ላይክ እና ሰብስክራይብ አድርጉ።